በጣም አበዛኸው። በጣም ተያ በቃ እንደ አንቺ የጎኔ ፍላጭ ካልተረዳሽኝ ቆይ ማን ይረዳኛል? ፍላጭ ኧረ ተው፣ የጎኔ የጎድኔ አትበለኝ። ባለፈው መች ነው የምንጋባው ስል ምን ነበር ያልከኝ? ግድቡ ሲሞላ አልኩኝ። እሺ ሁን ብዬ ጠብቄ ግድቡ ሞላ። ከዛስ ምን አልከኝ? ኃይል ሲያመነጭ አልኩ። ማርዬ፣ ግን እኮ በቃ፣ እንዴ፣ ተረጋግ እንጂ። እኮ ያገር ጉዳይ እኮ ነው፣ አሳሳቢ ነገር እኮ ነው ያገር ጉዳይ። ቆይ አንተ ብቻ ነው ሀገሪቷን እየተሸከምካት? አዎ ማርዬ፣ አታሷሽኝ ነው ነገር የሸለም እንዴ የሀገሪቱ እኮ ግማሽ አካል እኔ ጫንቃ ሌን ያለው ቀንከሌት ስለ እሷ ሳነብ ነው የምውለው ምን ይሻላታል የት ልትገባ ነው እያልኩ ስለ እሷ ነው ማቅደው ቀልደኛ ቀልደኛ ነው እባክህ ሌላው ንስ አካሏ ማን የተሸከመልህ እሱማ ሌላ ማን አላት ብለሽ ነው ያው ፈጣሪ ነዋ በጣም ትቀልዳለህ ታ እኔ እኮ ሆኖልኝ አንድ ጥግ አግኝቼ እስካሳርፋት ድረስ ምን አለ ትንሽ ጊዜ ብትሰጪኝ። እንደ አንገበገብሽኝ እኮ ይኸውልህ፣ ከእንግዲህ የምታገስ ነገር አይኖረኝም። ባለፈው ለመጨረሻ ጊዜ መቼ ነው የምንጋባው ብዬህ ስጠይቅህ ከአሜሪካ ጋር ሰላም ስንሆን ብለኛል። ይኸው ሰላም ሆነን ነው። መቼ ሰላም ሆነን እንዴ? ማሪ ኒኩለር ሊተኮሱብን እኮ ነው። የታለ ተኮሱብን እስኪ፣ የታለ ተኮሱብን አኳ ቆይቶት ነዋ። ትንሽ ጊዜ እንውሰድ፣ እናዘግየው እስኪ ይኑሩ ኑሮ ውድነቱ ራሱ ይደፋቸው የለው ብለው እኮ ነው። ኑሮ ውድነቱ ራሱ ኒኩለር ነው ብለው ታውን። ኧረ! ተው ተው ተው ተው! ቆይ ለመሆኑ እኛ ምን ቤት ነን? የኔና አንተ መጋባት ከዚህ ሁሉ ጣጣ ጋር ምን ያገናኘዋል? ማርዬ፣ ለትዳራችንም ቢሆን በተረጋጋ ጊዜ መጋባቱ ነው የሚሻለን። አዎ፣ የተረጋጋ ትዳር ቢሆን ይሻለናል። እዚህ ቤቱም ቀውስ እንዳይሆን ትዳሩ። አሁንስ እሺ፣ ምንድነው ምክንያት? ማርዬ አሁን አገራችን እንደዚህ ግብግብ ባለችበት ነገሮች ትርምስምስ ብለው እርር ድብን በተባለበት በዚህ ጊዜ እኔ እንደ እፈራለሁ እንጂ ለልጆቼ የምሰጋለሁ። አሁን ልጄን ምን ልለው ነው? አሁን ኪራይ በጣም ተወዷል። በዚህ ጊዜ እሱ ነው ውድ። ልጄን ስሙን ኪራይ ልለው ነው? ሌላ የተወደደ ብላል መሬት ልለው ነው? እንደ እንደውም ልንገርህ፣ ሀገር ከአንድ ሁለት ሆኖ ሲመክሩ ቀለል ይላታል ወይ ማርዬ። አሁን መመካከር ስቲት ትዝ ሲለኝ ለካ ስብሰባ አለብኝ፣ ሀገራዊ ስብሰባ እና በቃ እኔ እንደውም ልንገርህ፣ አንተ ስብሰባው ያደራህ እንጂ ሀገራዊ ያደራህ ያለባት መስሎህ? ተይ እንጂ እንደዚህ፣ ህልሜንማ በአትሰብሪ ቢን ደስ ይለኛል። ግን ግን በቃ ማሬ፣ ያልነገርኩሽ ነገር አለ፣ ያልነገርኩሽ ነገር አለ። አሁን ልነግርሽ ነው፣ ተዘጋጅ። አግብቻ አለሁ። ምን? ዋው! አዎ፣ ማሪ በቃ እውነቱን መናገር ስላለብኝ ነው፣ አግብቻለሁ። አዎ፣ እኔ ከህልሜ ጋር ተጋብቼ የምኖር ሰው ነኝ። አዎ፣ በቃ በትዳር ላይ እኔ ትዳር አልደርብም፣ ህልሜ ላይ ቺት አላደርግባትም? ፈርተህ ነው አይደለም? ፈርተህ አውቄ ባለው ቦቅቧቃ ነው። እሺ ቦቅቧቃ ምንድን ነው የምፈራው የምትይው ይገባኛል እኮ ስለ መጋባት ሲነሳ ሁሌ የምትደነግጠው የሰርጎጩን ጩን ፈርተን እንደሆነ ይገባኛል አዎ ማሪ የሰርጎ ጩ እባክሽ ኧረ እንዴት እንዴት አድርገው ነው ሰዎች የሚችሉት እንዴ ከየት ነው የሚያመጡት ገንዘቡን ራሱ ይኸው ዲ አንድ ሚሊየን አንድ ነጥብ አምስት ሚሊየን ሁለት ሚሊየን አራት ሚሊየን የሚልኩ አለ ኧረ ይዘገንነ ምኑ ነው የሚዘገን ነው እንዴ ይሄ ገንዘብ ካላቸው ቪትስ ገዝተው ራይድ አይሰሩበትም ካላቸውስ ሌላ መድገብ ነው። ከዛ በላይስ ቢኖራቸው መኪና እያስመጡ መነገር ነው። ኢምፖርት ኤክስፖርት ቀላል ቢዝነስ መስሎች ነው። ስማ፣ በአንተ ወጪ ሽሽት የተነሳ እኔ ቆሜ ልቀር። ትደግሳታለህ፣ እንጋባለን፣ ሰርጉም ይደገሳል። ይህን ወቅት እሺ፣ በቃ እሺ፣ በቃ ማሪ። አዎ፣ አዎ፣ በቃ እንደውም አሰብኩበት አገባሻለሁ። እውነት እውነት ነው። ለምን ብዬ የአንቺንስ ጊዜ ለምን እንደዚሁ አባክነዋለሁ? ለምን ተስፋ እያደረግሽ ዝም ብለሽ አስቀርሻለሁ? ማርዬ እውነቴን ነው ምነግርሽ፣ አገባሻለሁ። እውነት እውነት እ እውነት እሺ መቼ መቼ? እሺ ይኸውልሽ ማርዬ መቼ መሰለሽም አገባሽ መቼ መቼ አርሰናል ዋንጫ የበላ ማታ ማታ የዕለት ሁለት አገባሻለሁ። አንተ በጣም ቀልደኛ ነህ፣ በጣም ቀልደኛ ነህ ማሬ። አሁን ጊዜ ያገኘው በቃ እንደው እንደው ለእኔ ሲሆን ተጣሞ ራሱ አርሰናል ዋንጫ ከበላ ቀጣይ በቃ ወይ ማንቸስተር ዩናይትድ ዋንጫ ሲበላ አላታለሁ። ባለፈው ለመጨረሻ ጊዜ ያልከኝ ከአሜሪካ ጋር ሰላም ስንሆን ብለኸኛል። ይኸው ሰላም ሆነናል። ይኸው ይኸው። መቼ ሰላም ሆነን? ከዚህ በላይ ሰላም የት አለ? ተሳስጎ አመ አሪፍ ነው ግን ይኸኛው። አሁንስ፣ እሺ ምንድን ነው ምክንያትክ? ምን አልኩ? አሁን ደግሞ ምክንያት አለኝ አልኩ። ምንድን ነው አገር እንዲህ